ሰላም ሰላም እንደምናላችሁ አላችሁ። አጫጭር መረጃዎችን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ። ሁልጊዜ የመለቃቸው መረጃዎች ቶሎ ቶሎ እንዲደርሷቸው ደግሞ የደወል ምልክቷንም መጫናችሁን እንዳትዘነጉ። በቀጥታ ወደ ዛሬው መረጃ ሄደላችኋለሁ። አብራችሁኝ ቆይታ አድርጉ። የመጀመሪያው መረጃ የሚሆነው እንግዲህ ዊሊያም ሳሊባን የተመለከተ ነው የሚሆነው ዊሊያም ሳሊባን በተመለከተ ለአርሰናል ደጋፊዎች እጅግ አስደሳች የሚባል ዜና ተሰምቷል። የአርሰናሉ የተከላካይ ስፍራ ተጫዋች ዊሊያም ሳሊባ በመድፈኞቹ ቤት የሚያቆየውን የአምስት ዓመት ኮንትራት ለመፈራረም መስማማቱ ተሰምቷል። የ24 ዓመቱ ፈረንሳይ ኢንተርናሽናል በኤሚሬትስ የሚያቆየው ኮንትራት ከሁለት ዓመት በኋላ እንደሚጠናቀቅ የተገለጸ ሲሆን በስፔኑ ኃያል ክለብ ሪያል ማድሪድ በጥብቅ ሲፈለግ እንደነበረ ይታወሳል። ይሁን እንጂ ዊሊያም ሳሊባ ከመድፈኞቹ ጋር ለመቆየት ከውሳኔ ላይ የደረሰ ሲሆን በሚቀጥሉት ቀናት እስከ 2030 በሰሜን ለንደኑ ክለብ አርሰናል የሚያቆየውን ኮንትራት እንደሚፈራረም ተገልጿል ማለት ነው። ከዊሊያም ሳሊባ በተጨማሪ መድፈኞቹ የቡካዮ ሳካንም ኮንትራት ለማራዘም እየሰሩ ይገኛሉ። በቀጣይም የሳካ የኮንትራት ጉዳይ ውሳኔ ያገኛል ተብሎ ይጠበቃል። ሌላው መረጃ ኖኒ ማድዌኬን የተመለከተ ነው የሚሆነው። በአምስተኛው ሳምንት የእንግሊዝ ፕሪምየር ሊግ አርሰናል ከማንቸስተር ሲቲ ጋር በነበራቸው ጨዋታ ኖኒ ማድዌኬ የጉልበት ጉዳት ማስተናገዱ የተነገረ ሲሆን በጉዳቱም ሳቢያ ለሁለት ወራት ከሜዳ እንደሚርቅ ተነግረዋል ማለት ነው። ማድዌኬ ባስተናገደው ጉዳት ምክንያት በትንሹ ዘጠኝ ጨዋታዎች እንደሚያመልጡት የሚጠበቅ ሲሆን ስድስት የፕሪምየር ሊግ እንዲሁም ደግሞ ሶስት የሻምፒየንስ ሊግ ጨዋታዎች ሊያመልጡት እንደሚችሉ ነው እየተነገረ የሚገኘው ማለት ነው። ኖኒ ማድዌኬ መድፈኞቹ በ11ኛው ሳምንት የእንግሊዝ ፕሪሚየር ሊግ ከሰንደርላንድ ጋር አሊያም ደግሞ በ12ኛው ሳምንት ከቶተናም ጋር ለሚያደርጉት ጨዋታ እንደሚደርስም እየተነገረ ነው የሚገኘው ማለት ነው። የመጨረሻው መረጃ ከናን ሂልዲዝን የተመለከተ ነው የሚሆነው አርሰናሎች ከዩቬንቶስ ኮከብ ከናን ሂልዲዝ ጋር ግንኙነት ማድረጋቸውም ቢቢሲ ስፖርት ዘግቧል ማለት ነው። ይሁን እንጂ መድፈኞቹ ተጫዋቹን ለማግኘት ቢያንስ ከ70 እስከ 75 ሚሊዮን ፓውንድ ማውጣት እንደሚጠበቅባቸው ተገልጿል ማለት ነው። መድፈኞቹ በዘንድሮ የዝውውር መስኮት 262 ሚሊዮን ፓውንድ ወጪ በማድረግ ተጫዋቾችን ማስፈረማቸው ቢታወቅም አሁንም ግን ተጨማሪ ተጫዋቾችን በማስፈረም ክለቡን የበለጠ ጠንካራ የማድረግ ፍላጎት እንዳላቸው እየተነገረ ነው የሚገኘው። ከጣሊያን እየወጡ የሚገኙ ሪፖርቶች እንደሚያመላክቱት ከሆነ ከናን ሂልዲዝን ከዩቬንቱስ ለማስፈረም ጥያቄ ካቀረቡ ክለቦች መካከል አርሰናል አንዱ ነው እየተባለ ነው የሚገኘው። አሰልጣኝ ሚክል አርቴታም ይህንን በተመለከተ ከዩቬንቱስ ጋር ግንኙነት መፍጠራቸው ነው እየተገለጸ የሚገኘው ማለት ነው። የ20 አመቱ የትርኬ ኢንተርናሽናል ባለፈው የውድድር አመት ለዩቬንቱስ 12 ጎሎችን ማስቆጠር የቻለ ሲሆን ዘጠኝ ለጎል የሚሆኑ ኳሶችን አመቻችቶ ማቀበልም መቻሉ እየተገለጸ ነው የሚገኘው። ይልድስ የክንፍ አጥቂ ወይም ደግሞ የአጥቂ አማካይ ተጫዋቹ ሆኖ መጫወት የሚችል ሲሆን በዘንድሮ የውድድር ዓመት በአምስት ጨዋታዎች ሁለት ጎሎችን በማስቆጠር አራት ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል ማለት ነው። መድፈኞቹ ታዲያ የግራ መስመራቸውን የበለጠ ጠንካራ ለማድረግ ከናን ይልድዝ ለማስፈረም በራዳራቸው ውስጥ እንዳስገቡት ነው እየተነገረ የሚገኘው ማለት ነው። በቀጣይ እንግዲህ የከናን ይልድዝን መዳረሻ አብረን የምንመለከት ነው የሚሆነው ለዛሬ ያስኩላችሁ አጫጭር መረጃ ይህንን ይመስል ነበረ። ቻናሉን ሰብስክራይብ እያደርጋችሁ ቤተሰቡኑ ነው። በያላችሁበት ሰላማችሁ ይብዛ ባይ